ቡና እየፈረሸ ነው። ዛሬ ቡና ልንጠጣ ነው። ምሳ በልተን ማለት ነው። ያ ጀማተል ኸይር አህሪቡ ተፈጠሉ ተፈጠሉ ተፈጠሉ ያላ ታሉ ተፈጠሉ እንብላ ምሳ ልንበላ ነው። ጅርጅርም አለ ጅርጅርም የሚወድ ሰላጣ፣ ድንች ወጥ። አሪቡ ተፈተዱ ምሳ በልተን ከዛ ደግሞ ቡና እንጠጣለን ማለት ነው። ቡናም ተፈርሿል። የጀማዕተ ሊኸይል እንጃዛ ቤት ቁጭ ስንል እንደዚህ ፍርሽርሽ አድርገን ነው የምንበላው የምንጠጣው ማለት ነው። ኦኬ

ምርጥ ምርጥ ድንች የድሀ ስጋ ነው የሚባለው፣ የድሀ ስጋ።

አዳዲስ በአዳዲስ እንትን ነው የምመጣለው ለተከታዮች ለተከታዮች። ይኸው ምርጥ ምሳ፣ ምርጥ እራት ነው የሚባለው አሁን ምሳ፣ ምርጥ ምሳ በላን። ከዛ በኋላ ወደ ቡና እንሄዳለን ማለት ነው። ቡና ላይ ጠብቁን። ኦኬ። ላይክ ሸር ሰብስክራይብ እያደረጋችሁ ፋፒ ዘይዴቱብ እያናችሁ ኮሜንት ላይ እንገናኝ። በኮመንት ጽድት ያለች ኮመንት እስኪ ሙያችን የወጥ ሙያችን ይኸው ጽድት ያለቃ ይወጥ ባባ ገባ ባባ የልጅም ድምጽ ገባ፣ እና ይኸው በላን ጠጣን፣ አልሐምዱሊላህ።

እና እናመሰግናለን። በላን ጠጣን፣ አልሐምዲላ። አሁን ወደ ቡናችን ልንዞር ነው ላችኋለሁኝ። ከተመቻችሁ ላይክ፣ ሸር፣ ሰብስክራይብ እያረጋችሁ አበረታቱን፣ አጠንክሩን። ውድ ያገኝችሁኝ ታይ። በአሁን ወደ ቡናችን ዳይ፣ ወደ ቡና። ምሳው እያለቀ ነው። ወደ ቡና ገባ እንዴ? አይ ከእነኮተታችን ነው እስከ እነኮተታችን ነው እንጂ ከታየ አይቀርም። ያቀረብነውን ያደረግነውን ሁለመናችን እንደ ግድ ነው ግድ ነው ያለንን ያለንን ሰው ባለው ነው አይደል? ሰው ባለው ነው